ጋሽዬና አብርሽ ተገናኙ። የአባት ቁጣ የአባት ምክር ሰጡት ማለት ነው። ጋሽዬ አሁን ታጥቦ አሁን ተጨምቆ አሁን አይደርቅም አሉ ጋሽዬ። እውነት ነው። አብርሽ ደግሞ ሆዴን ቦጭን ቦጭ አለ አለ ማለት ነው። እውነት ለመናገር እንኳን ሆዲህ ማለት ነው። ቻናልህ ለራሱ ሩታ ከለለች ወይም ቦጭን ቦጭ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አርጉ፣ እንዲሁም ቪዲዮ ላይክ አርጉ። እንግዲህ ትናንትና አብርሃም እና ጋሽዬ ተገናኝተው ነበረ። ጋሽዬ አብርሽን ተቆጡትም መከሩትም፣ እንደ አባት ምክርም ቁጣም አሳዩት ማለት ነው። እውነት ነው፣ አብርሽን መረጋጋት አለበት በአሁን ሰዓት የልጅቱ ጤንነት ልጅቱ ሁለት ናት በአሁን ሰዓት። ስለዚህ የሩታ ጤንነት ነው ሊያሳስበው የሚገባው እንጂ የእሱ ሆድ መንቦጫ ቦጭ የእሱ ምናምን አይደለም ማለት ነው እና ጋሽዬ እንደሚያስታርቃቸው ተስፋ ያደርጋለሁ። በቅርብ ይታረቃሉ፣ ያስታርቋቸዋል። ግን አሁን ሩታ ምን ላይ እንደሆነች እያወቅን አይደለም ወይም እየታወቀ አይደለም። ስንት ቀን አሁን መሰል ከሚዲያ ጠፍታለች። አብርሽ ግን ወደ ቡታጅራ እዚህ መቀመጥ አልቻልኩም፣ ቤቱ ሊበላኝ ነው አለ ማለት ነው እና እኔ ደግሞ እንዲህ አብርሽ እኮ ማለት ነው እውነት ለመናገር ሩታ ያኔ ድምቀቱ ናት። ምክንያቱም ቻናሉ ለራሱ ባንዲ ለም ያለው ማለት ነው፣ ሹው ያለው እውነት እሷ ስላለች ነው። እውነት አይደበቅም። እሷ ያኒ አይዲያ ትችላለ የሆነ ማስመሰል በደንብ ትችላ በደንብ ትችላለ። የድራማ ላይ ማስመሰል ምናም በደንብ ስለምትችልበት በደንብ ነው የምትሰራው ማለት ነው። እና የእውነት እንኳን አይደለም ሆዲህ፣ ቻናል ለራሱ ነው እንቦጭ እንቦጭ ወይም ደግሞ ሆዲ የሚብሰው ማለት ነው። ሩታ ከለለችበት ቻናል ራሱ ሆዲ ይብሰዋል። እንኳን አይደለም ሆዲ ስለዚህ ሆዴን ከፋው ሲል ነው ሆዴ በቃ ሁር ባሰኛለ ማለት ነው። ሁር ባሰኛ ሆነት ብዙ ነገር አሁን ልክ ነህ። እና ደግሞ በዚህ ሰዓት እንግዲህ ሩታዬ ልጅህንም ይዛ ነው እንግዲህ ልጅ በሆዴ እያለ ሲጀመር መለያየት የሚባል ነገር አይታሰብም። አይለያዩም ሲጀመር ይታረቃሉ። ነገር ግን ለንቱንም እስከዛው ድረስም በቃ አላ ልጅቱን ነው ለልጅቱ ነው ማሰብ ያለብህ ማለት ነው እንጂ ሌላው ሁሉም ነገር ይስተካከላል ማለት ነው። እንግዲህ የማይጋጭ የለም። እናት አባቶቻችን እየተጋጩ ነው የእውነት ዳራችሁ የእውነት ከሆነ እናት አባቶቻችን እየተጋጩ ብዙ ጊዜ የተጋይተው ብዙ ጊዜ እየኮበለሉ እያመጧቸው ሽማግሌ ሲያመጣቸው ሲወስዳቸው፣ ማታ አምጥቷቸው ጠዋት መልሰው ወደ ቤተሰብ ሲሄዱ፣ ጠዋት ሲያመጧቸው ማታ መልሰው ወደ ቤተሰብ ሲኮበልሉ ምን ሲሉ ነው ያሳደጉን ማለት ነው እና የማይጣላ የለም። እየተጣላ ትዳር ውስጥ ጸብ ሲኖር ነው። እንደውም ደስ የሚለው አንዳንድ ጊዜ ግጭት ሲኖር፣ በፍቅር ላይ ግጭት ሲኖር ፍቅሩ እየበለጠ ይጣፍጣል። ዝም ብሎ ማ ፍቅር ፍቅር ከሆነ አንድ ቀን ስትጣሉ የምር ይቅር ላለመባል ወይም ደግሞ አንድ ላይ ላለመሆን ሆናችሁ ነው የምትጣሉት። ግን በመሀል በመሀል ጸብ አስፈላጊ ነው ብዬ ነው ማስበው በፍቅር ዙሪያ ማለት ነው እና እና ምንም አይደለም። ያኔ ተጣሉ ማለት ይለያያሉ ማለት አይደለም። እነዚህ ልጆች ደግሞ እንግዲህ የልጅ አባትና የልጅ እናት ከሆኑ ልጅ በሆዷ ከያዘች ምንም ሊለያያቸው የሚችል ነገር የለም ማለት ነው። ምክንያቱም ትዳር ከባድ ነው። እንደገና ደግሞ ልጅ ማለት ደግሞ በጣም ከባድ ነው። ልጅ ሲወለድ፣ የዛሬ ልጆች ቶሎ ነው ሁሉ ነገር የሚያውቁት። የሚጠይቁት በጣም ብዙ ጥያቄዎች አሉ ያንን ሁላ መልስ እንትን ለማለት እንዳይከብድ፣ አሁን ለሩታ ብቻዋን ቡና ልጇን የምታሳድግ ልጇ የሚጠይቃትን ጥያቄ ለመመለስ እንዳይከብዳት፣ ቢያንስ ልጃቸውን አብረው ሆነው ነው ማሳደግ ያለባቸው ማለት ነው። ስለዚህ እውነት ያው አብርሽ ሩታ እውነት ድምቀቱናት ማለት ነው። ድምቀቱናት እውነት ነው፣ እንደ እውነት ነው በጣም በጣም ጎበዝ ናት። ስራ ላይ እውነት ለመናገር ማለት በጣም ነው የምትሰራው። በጣም በቃላ የሆነ ነገር ለራሱ አስመስ ማልቅ በማልቀስም ዙሪያ ከሆነ በጣም ነው ማልቀስ የምትችለው። በምንም ነገር በጣም ነው መስራት የምትችለው። እና እንደነገርኩት አብሬሽ እንኳን አይደለም ሆዱ እንኳን አይደለም ሆዱ ሆድባሴ ነው ያለዋ እንኳን አይደለም ሆዱ። ሩታ ከቤት ከጠፋች ራሱ ቻናሉ ራሱ ሆዲ ይብተዋል ማለት ነው እና ሞሻላ ማሻላ አሁን ለራሱ በጣም እየሄደ ነው ቻናሉ ወደ አራት መቶ ሺ ሊገባ እየተጠጋ ነው ማለት ነው። መቶ ሺ ገብታ ደህና እየሄዱ ነው። እሷም እሱም ጎበዞች ናቸው በስራ ላይ ማለት ነው። ጠንካሮች ናቸው። ቶሎ ቶሎ ቪዲዮ ይለቃሉ። ቶሎ ቶሎ አይዲያ ያመጣሉ። በአይዲያቸው ላይ ቶሎ ህዝብን በደንብ ማሳመን ይችሉበታል። በደንብ በደንብ ማሳመን ይችሉበታል ማለት ነው እና አረ ልክ አይደለም ብላችሁ እንኳን ያላምናችሁ እነሱ ግን ማሳመን ይችሉበታል። እንደምንም እንደምንም ብለው ያሳምናሉ ማለት ነው። እና ስራ መስራት ይችሉበታል። እና አሁንም ያው አንድ ላይ ይሆናሉ፣ ይሰራሉ። እንግዲህ ነገር አለሙ ጋሽዬ ዜና ከደረሰ በፊትም ወደዛ ወደዚህ ወደዛ ወደዚህ ሲል በመጨረሻ ጋሽዬ ላይ ነገር አለሙ ደርሶ ጋሽዬ አስታርቋቸው ሁሉን ነገር ተስተካክሎ ነበረ። እና ብዙ ነገር አጋሽዬ ናቸው መጥተው ነገሮችን እንዳባት ተቆጥተው እንደ አባት ሆነው መክረው ሁሉንም ነገር ያስተካከሉት፣ በተለይ ደግሞ አሁን የሩታ አባትም የሩታ እናትም ተጨምረውበት ነገሮችን አስበው መክረው በቃላ አንዳንዴ ሁሌ ከምትጨቃጨቁ መለያየት ይሻላል። እንደዚህ ሁሌ ደግሞ መጨቃጨቅ ምናምን የሚባል ነገር ሳያመጡ ቀጥ ብሎ ትዳራቸውን መምራትና መያዝ አለባቸው ማለት ነው ስራም ከሆነ በነገራችን ላይ እነሱ አሁን ቢጨቃጨቁም በጣም እያደጉ በጣም እየተለወጡ ነው ማለት ነው። ምናልባት ከአድናቂዎቻቸው የጭቅጭቃቸው የሰለቻቸው ልጆች ሊኖሩ ይችላሉ። ግን ምንም ቢሆን ልጆቹ እያደጉ ነው። ይሄው አብርሃም ወደ አራት መቶ ሺ እየተጣጋ ነው ሩታም ለመቶ ሺ ገብታ ሊሰብስክራይብ እና ጭቅጭቁ ለእነሱ እየጠቀማቸው ነው። በነገራችን ላይ እውነትም ላይሆን ይችላል። ድራማ ለድራማ ይሆናል የሚጨቃጨቁትም አይታወቅም። ሰው ግን በጣም ጥሩ እየሄዱ ነው ማለት ነው። ጎበዞች ናቸው ማለት ነው። እውነት ስራ ላይ በጣም ጎበዞች ናቸው። እኔ እንደውም እስከ ዛሬ ስናገራቸው ነበረ ምናምን ነገር አሁን ቆም ብዬ ሳስብ የእውነት ጎበዞች ናቸው። በስራ በኩል በጣም ጠንክረው ጠንክረው ነው የሚሰሩት፣ ሲሰሩ ማለት ነው። ቀን በቀን ነው ቪዲዮ የሚለቁት አንድ በአንድ እንግዲህ ቻናል፣ ብዙ ቻናል ያላቸው አንድ ቀን በአንዱ አንድ ቀን በአንዱ፣ ቀን በቀን ነው ቪዲዮ የሚለቁት ማለት ነው። እና በጣም ጎበዞች ልጆች ናቸው። እና ደግሞ ሊለያዩም የማይችሉ ልጆች ናቸው አብርሽና ሩታ ማለት ነው። እና ውድ የሀገሬ ልጆች እስከ ቪዲዮ መጨረሻ ተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።